ያሳዝናል። እኛም አዝነናል። አሁን ከዚህ በኋላ ይሄንን አይቶ የኢትዮጵያ ወንድ ጅጅ ጋር ገብቶ ጅጅን አግብቶ እንደ እሷ ጭራቅ ካልሆነ በስተቀር ማለት ነው እንደው እሷ ጋር ገብቶ የሾጎረ ራሱ በቃ እኮ እንግዲህ ተለከፈ አለቀ። እንግዲህ እግዚአብሔር ሆኖ እንትን ጋኔልን የሾጎረ ጋኔል ነው እንግዲህ እሱን እግዚአብሔር ያወቀው። እንደው ምንም ቢጠርበት የኢትዮጵያ ወንድ ያደርጋል እንዲህ አይነት ሰው ኧረ አያረግም። እኔ አላምንም። ይቅርታ አድርግልኝ። ከዚህ በኋላ እሷ ጋር የሚደርስ ወንድ እንደ ጾሙን ድፍት ብሎ ያድራል እንጂ የኢትዮጵያ ወንድ አይነካትም። እኔ ልንገራችሁ፣ ተነካትም ደግሞ እዛው ተውጣ ወደ ኛ እንዳትመጣ። ምን አሰይቶት ነው የሄደው? ግን ሆዴ ወሳይ እጭ ደግሞ ነገርሴናውጭ አንቺ ያየችውን ነገር ለማየት የጓጋሽ ትመስያለሽ። ናውጭ ምን አይነት ሆነት ስታስተና ሰውት ጭንቅለኝ እያለ እንጂ ምን አይታ ነው ሄደሽ? ጠይቀታ። አይ የሚገረፍበትን ቀበቶ ማየት ፈልጋለሁ። ግን ጠይቅልኝ፣ የገረፈችበትን ቀበቶ ስሙ ማን ነው? ስእንዴት መገረፍም አለ ለምሳሌ ሰምተሽ ከሆነ ሰሞኑን ወደ ኢትዮጵያ ምግብ ተመላልሳለች። እንደው መርዝ ቀላቅሎ ባበሉልኝ፣ ጎረስ ባረጉልኝ፣ እኔ በሆነ አበላት ነበር። ሄደች እኮ ዘመዶቿ ጋር ነው። ዘመዶቿ ደግሞ በግድ ተገደው እየደፈረች ዘመዶቿ። የት የትኛው ዘመዶቿ? ሆቴል የከፈተ ዘመድ አለ። እዛ ይዘጋሉ። ይዘጋሉ ለትንሽ ጊዜ፣ ለትንሽ ጊዜ ነው ይዘጋሉ። ሲችሉበታል ሰዎች ቋቋት፣ አሁን ሌላ ነገር ውስጥ አታስገቡት። መሳደብ አይደለም። ለምንድነው ማነርም አይኖራት? ላይክ ትልቅ ሰው ናት። ላይክ ሻፍት ቢ ዲሲፕሊን ይህ ሰው የሄደ ቆየ፣ ስድስት ወር ሆነው። ሻፍት ላይክ እንደ ትልቅ ሰው አስተዋይ መሆን አለባት። ሁሉ ጊዜ ብዙ መራሳንቲያት አስተዋይ ናት። እሷ ለራሷ ታውቅበታለች። አንቺን ነው የምትደፋሽ እሷ ኃይል የላት ምን ለመድፋት፣ እግዚአብሔር ነው የሚደፋኝ። ብሱአይ መንፈሳ መጥፎ ነው። አንቺ ጸልይ። አሁን ገብተሻል። ፎቶሽን ካየችው ራሱ ቡዳ ናት። እኔና ሴትዮዋ ቡዳ መንፈሳ አለባትደበ አታቂም እንደይህን በጣም ኮሰርባትጇ ላይ ጀመሰርባት አረሷ ቡዳ ናት። ገና ሊያ ትቀረኛለች አለች እኮ እንደው ሊያን እግዚአብሔር በሰማይም በምንም ሊጠብቅሽ ከእሷ አይን ያውጣሽ እግዚአብሔር የኤሊያን መጥፎ ነገር አያሳየን። ለምን እች ሴትዮ ቡዳ መንፈሷ ወጭ ብሎ የሚጠብቆ ደግሞ ዱዓ እያደረገች ይሆን ምን ይሆን አላውቅም። ወይ ቤተ ውስጥ ወይ የምትቀልበው ነገር ይኖር ይሆን መንፈስ አላውቅም። አንቺ በስመ አብ፣ ሰው ሲሞት ሲገደል ሲታመን ምናምን አቤት! እንዴት መንፈሱ አንቺ፣ እንዴት ነው እንቅጥቅጥ ምትለው እራሱ አይተሻታል ብድግ እንደዚህ በቃ ቅይር ታውቂያለሽ። ደግሞ ቆንጆ ትሆናለች ይጠጣላ መንፈሱ ለምን መሰለሽ? ወደቀች ታመመች እንዳትባል በልጣ መገኘት ነው። እዚህ ላይ ይ ስማርት መሆኗ ነው እሷ ረብ ኢየሱስ ያለውን የሌለ ውበቷን የሚወጣው ሰው ሲሞት ሲጎዳ ባለፈውም እንትን ስትከፍታል ሻምፓኝ ስትከፊያ ላይ ይችላል እንደዛ እኮ ነው ያደረጋት ልክ እንዳሆኑ እኔ የሆኑን አይቼ በቃ ችስ ሴትዮ የሆነ መንፈስ አለባት አልኩኝ ታውቂያለሽ በፊት እንኳን ዝም ብላ ለቢዝነሷ ነው ምናምን አልነበረ አይ እንደዚህ የሚያስደስት ፍቅር ነው ያያዛት ልጁ ፍቅር ትያለሽ ፍቅር እንደዚህ የለም አንቺ ሞትሽን እየተመኘው ፍቅር እናንተ የኢትዮጵያ ሰዎች ፍቅር ምንድን ነው ለእናንተ አረብናትች የኔ እየተጎዳኝ እኔ እኔ አላውቅም እናንተ ይቅርታ አድርጉልኝ በስድብም ፍቅር የለም እኔ ምንሳሁን የተሳሳተችው የመጀመሪያ ተምች ስለሆነች መጀመሪያ ላይ እንደ ራስሽ አታስቢ ፍቅር ስድብ የለውም ፍቅድ የማንኳሸሽ የለውም። የምታንኳሸሽ ልትወጂያቸው መስሏት ነው፣ የሚመለስ መስሏት ነው የሰደበችው። ግን ልጁን አራቀችው ከእጇ ልክ እንዲህ የራሷ ጉዳይ። ስለ ልጁና ስለ ልጅ እንደማይሆን የታወቀ ነው። ግን እሱ አይደለም የሰው ልጅ ሲጎዳ አንድ ቀንም አብሮ አሳለፍኩ አንድ ቀንም አብሮ በላው በተናገርኩበት አፌ ማለት መሰዳደብ ያለ ነው። ተሰዳደቡ፣ እሺ ታመመ። እንደዚህ ነው፣ እንደዚህ ነው እሷ ያለችው። መድገም አልፈልግም። እግዚአብሔር በቁማያት ናት። ይህንን ነው መመኝላት። ብሩክ ምንድን ነው? ከመፍረዳችሁ በፊት በደንብ አድምጡ። ኑ ወረቀትህን ውሰድ፣ ታማሚ እያለች ስትጮው፣ በወረቀት እቤቷ እንዲመጣ ፈልጋ ነው። አላላችሁም? አዎ ብለናል፣ ብለናል። መላክስ አትችልም? ላኪልኝ ብሎ ሲለምናት አልነበር? መላክ ይሻላል በጓደኛው ጃፒም አለ ያልሞተ ሌላም ልጅ አለ ሲለምኗት፣ አልነበር መላክ ይሻላል ወይስ አይ አልሰጥምና የቤት ቁልፉ ውሰድና እንትን በል ማለት ይሻላል? ለምን አንተም አገናዝቤ እኮ እሺ ይሁን ልጁ ተሳሳጠ ልበል። ስለምወዶ ነው ምናምን ብላ ስታሽቋልጣ አልነበር? ፍቅሯን ለምን አላሳየችንም ታዲያውን? እውነት እኔ ምወዶ ሰው ሌላ ሴት ስለያዘ ብናደድ ብቀጠል ብሰድቦ አልሳደብም። ያው ብሰድቦ ምን ብል ማለት ነው። ተጎዳ ሲባል ግን ያንን ሁሉ ተዋለሁ። ይቅርታ አድርግልኝ የራሴን ነው የምናገረው። ይሄ የራሴን ነው የምናገረው። ፊት ምን አሽቃበጣቸዋለ ጅጅቅ የምታሽቃበጡት ምንድን ነው? ሀያ አራት ኒ የርስ ቁጭ ብላ ቲክቶክ ላይ ፌስቡክ ላይ ለፈለፈች ጀግና አሮጊት ቋቋት ማሮጊት ወገቧን ወገቡ ሰባብራ የወጣት ሰው የሴትየው ምን አለ አንድን ዋጋም ነው የሰበረችው። ደግሞ የሆዴን ነው ሆዴን እኮ መጀመሪያ እሷ ነች የጨረሰችው። አንቺ ደግሞ እኔ እስታሸመቼም መጨከን አቃተኝ እኮ። እንደዚህ የሚባል ነገር የለም። ነ- ነ- በሁለት ወር የምትወቀስበት ነገር የለም። ስተት ተሰርቷል። ልጁ ከዛ በፊት ነው ያመመው። ለምንድን ነው ውሸትም ጥሩ አይደለም። እኔ ስለ- ስለአናደደችኝ ብዬ ለእሱም አልዋሽም ለእሷም አልዋሽም። የህመሙ ምክንያት ልትሆን አትችልም። ለወረቀቱ ግን ምክንያት ልትሆን ትችላለች። ሁለቱ ጋር ያለው ነገር ነው። እልህ ተያይዞ እልህ ነው እንደዚህ ያደርጋቸው። ከዛ ውጭ እነሱ የተስማሙበትን እንትን የተባባሉበትን አልናቅም። ምነው እኔ ዘጠኝ ሴት አስቆጥሬያቸው አይደል? ምን ነው እነሱ ወገቡን ጨረሱ ያልተባሉ። በሽታው እንኳ ምን እንደሆነ ሳታውቁ እንዲህ ነው ስለተባለ እንዲህ አትበሉ። የአጥንት ስብራት ምን ጅጅ እንትን መሰለችሽ እንዴ? አጥንቱን የምትሰብሩ ከራሷ ፍ የሰማሁት ከእንደዚ አይበል አሁን ክፉ ነገር አልታናግርኝ በዚህም በዛም ሳይሆን ሰው ሲወድቅ እንደዚህ አትሁኑ ነው ያልኩት በወደቀው ላይ አትምቱ ይሄ ጥሩ አይደለም መተው ለፈጣሪ መተው እግዚአብሔር ይማርክ ብሎ እግዚአብሔር ይማርክ ማለት ምን ገደለ ምን አደረገ በቁም ተሰዳድበሻል ተደባድበሻል ተባልተሻል አስቃችሁናል ምን ብላችሁናል ይሄ ልጅ ሆስፒታል ገባ አይደል እግዚአብሔር ይማርክ በቃ ታውቂያለሽ መቅረትም አለ። እግዚአብሔር አሽሎክ ከበፊቱ ስህተታችን ደግሞ ተምረን እኔም አንተም በተለያየ ነገር መገናኘት እንችላለን፣ ግን የአንተን ክፋት አልፈልግም ነው እኔ እምለው። እራሳቸው ናቸው የነኳት። ኖ አልነኳትም ብሩክ አላየሁም ነው የሚባለው። ብሩክ ደግሞ ሳትከተው ችግሩ ብሩክ አያይም ዩቱብ ላይ እኔ አይቻለሁ። እነሱ ስለመታመሙ ነው የዓመት በዓል ጊዜ ያወሩት። ቪዲዮ እኔ ሙሉ እልካልኛለች ማራናዊት ለምን መጀመሪያ እናንተ ነካችኋት? ስላት ማለት ነው ልካልኛለች። እሷን ሳይነኩ ምን ሳይሉ ማለት ነው ምን እንዳሉ ታውቂያለሽ? ስለታመመው ሆስፒታል ነው ይወጣል ምናምን ብላ ስታለቅስ ነበር። እሱን ስታይ ነው እሷ ናት። የእነሱን ቪዲዮ አይታ እሷ ለጓደኞቿ ለምናምን ነው ገባሽ? ያንን አይታ ነው መልስ የሰጠችው ብሩክዬ ዝም ማለት አይሻልም። እሰይ የእኔ አምላክ ብላ የጨፈረችው እኮ እሷ ናት። ቱናዬ ቱናዬ እያለች አለ ቪዲዮ እንዳለ። ከፈለጋቸው አሳያቸዋለሁ እኔ ሙሉውን ሳላይ አልናገርም። ስለዚህ ብሩክ፣ አንተ ስለማታይ ነው። እና እኔ እዚህ ሚዲያ ላይ ነበርኩ። እንደውም ሲጽፉልኝ እኔም ቀልድ መስሎኝ ሄዶ ምናምን አልኩኝ። በኋላ ግን አጠራጥሮኝ ደውዬ ጠየኳት። ማራናዊትን ማለት ነው። እቺ ልጅማ ማራናዊት ሳይሆን እንትን ማርያም በሏት፣ እውነት ጥሩ ልጅ ናት። ማን እንደዚህ እየተሰደበ ከማን ጋር ይቀጥላል? አብልታ አልብሳት አስጠግታ ቱና ትገሚያለሽ፣ አላት። ጠይ ወረቀቱን ያላት እሱ ናት። ብሩክ አያውቅም። ተው፣ ታሪኩን ስለማያውቅ ነው። ብሩክ ግን ታሪኩን ታውቃለ። መሀል ላይ ትመጣና የራስህን ሀሳብ መብት ነው። የፈለግኮን ማለት መብት ነው። መጀመሪያ እሱ ሰው ቤት ሲጫወት የጀመረችው ለምን ከሊያጋ ተገናኘ ምናምን በሚል ነው ራሷ ናት የጀመረችው። ከዛ በጫማ እኛ ስንት ታሪክ እንቅልፋችንን አተን ከአንዱ ቤት አንዱ ቤት ስንሯሯጥ። አቤት ያን ሰሞኑን የፊት ለፊት ጥርስ የራሱ የተሰበረው በሱ ነው ልሳ ከአንዱ ቤት አንዱ ቤት ደግሞ ሁሉ ነው የሚከፍቱት ተቃጠልን። አንቺ ሳምንት ነው አስራ አምስት ቀን አልተኛውም ብልሽ አታምኘኝም እንዴ? የሌለኝን ስልክ ሁለት ስልክ ገዛው። ለወሪ ለወሪ ማች እስገዝቼ አልኩሽ። እሷንም እሱንም ከፍቼ አልኩሽ። ቁጭ ብዬ አንዳንዴ ደግሞ እነሱ አይደክማቸውም። ኢነርጂ ከየት እንደሚያመጡ አላውቅም። እንቅልፍ ይዞኝ ሄዳል። እንደ አለመጋጨት የራሱ እግዚአብሔር ሲወደኝ እንዴ። ቀን ደግሞ እነዳለሁ አልኩሽ። ማታ ላይ ደግሞ ትንሽ በላለው። ከዛ ስቁጭ ብዬ በቃ ስራም እየሰራሁ አልኩሽ። ሁለት ኤርፎን አርጌ እሱ በዚህ ጋ ይናገራል። እንደውም እነሱ ቀስ ብሎ ነው፣ እሷ በዚህ በኩል ትለፈል። አሁን ይሄ ግራ ጆሮዬ በደንብ አይሰማም።

ጓደኞቹ ጋር ተጠግቶ መሪ ላይ እንዲወርቅ ያደረገችው እሷ ጋር እንዲመጣ ማለት ነው። ይሄ እኔ ጋር ሪከርድ ስላለ ምንም ብትል በሁለቱም በኩል ያለውን እኔ ከእሷ ከአንደበቷ ሰምቻለሁ። ገባ ወጥቼም ተናግሬአለሁ። ለዚህ እሷ ጋርም ስህተት አለ በእሷ አለ። እሱም ተጎድቷል። እሷ በምንም አትጎዳም። እሷ የተጎዳቸው እሱን በማጣት ነው። እሷ አቶ ለምኖ እሷ ጋር እሷ ጋር እንዲመለስ ነበር የፈለገችው። ልጁ ደግሞ እሞታለው መንገድ ላይም ቢሆን እሞታለው ብሎ ወደ እሷ አልተመለሰም። ለምን ፖሊሶች አትድረስ ስላሉት የእሱም የተላከለት ፖሊስ ማስጠንቀቂያ አንድ ሺ ምናምን እንትን አጠገቧ አይደለም እሷ ከተማ ከተገኘ ይታሰራል። በቃ አለቀ። ይሄ ነው። ብዙ ታሪክ አለ አንተ አታውቀው ብሩክ፣ ብዙ ነገር አለ። ያሳጣችው ነገርማ አለ አሁን ትፈራለች። ልጁ እንደው የሆነ ህይወቴን አበላሽቷለች ብሎ ህይወቷን ቢያበላሸው ማለት ነው። እግዚአብሔር ደርሶላት ማራማዊትን ጣልቃ አስገብቶ ማለት ነው። በመጠጥም በሱስም ኃይል ተገፋፍቶ እንዲህ ለቅሶ በለቅሶ ያረጋት ነበር። ገሏት፣ እስር ቤት ይገባ ነበር ግን እቺ ልጅ በመሀል ገባችና ማለት ነው፣ መልአክ የሆነች ልጅ ገባችና፣ አይዞክ እያለች እየደገፈችው፣ ምን እያለች ምን እያለች ማለት ነው። እኔ በምን ይመስላችኋል መስደብ ያቆምኩት በማራማዊት እኮ ነው። እሷ እኮ ያስታረቀችን። ብዙ ነገር አለ፣ ማታውቁት ነገር አለ። ለዚህ ዝም ብላቸው አታውሩ። ብዙ ነገር ሴፍ አደረገችው። ሁለተኛ የኢትዮጵያ ህዝብ ደግሞ ግማሽ መወዳት አለ፣ ግማሽ መወዳት አለ ና እሱ አይደለም እሱ መውደድ ምናምን አለ። ልጁ ገባሽ ወጥቶ አሁን እንደው አሁን ተናገረ እንጂ ተቸገርኩኝ፣ እንደዚሁንኩኝ፣ እርዱኝ፣ ስጡኝ ምናምን አይልም። አይታችሁ እኮ ነው። እኔ ብር ልስጥክ ብዬዋለሁ። ጌታ ስበኩል ማለት ነው። ጌታን ይኸው በህይወት አለ፣ በህይወት እያለ ጠይቁት።